በመጀመሪያ እንሻላ ካልሰማችኝ ማለት ነው። ጥያቄ ለመጠየቅ ስለፈቀዳችሁ ልኝ ጀዛከላህ። ብዙ ጊዜ አልይ ረዲ ላሁ አንሁ ተናግሯል ተብሎ ካን ላሁ ወላ መካን ወሁወ ልአን አላ ማ አለይ ካን ብሏል አልይ ይባላል እና ይህን ደግሞ አቡ መንሱር አልባግዳዲ አልፈርቁ በይን አልፍረቅ ላይ ገልጸውታል ይባላል። ይህ ነገር ሰነድ አለው መረጃ አለው ወይንስ የለውም? ይቺ ነገር መልስ ፈልጌ ነው። ሰነድ ካለው ሰነዱን ነገረኝ። ለመጠየቅ ያህል ነው። አሊይ ከላለ ደግሞ ሃላስ ለመውረድ ያህል ነው። ቀጥ መልሱ። እስኪ ነገር ለምን አነሳት አሁን እዚህ? መውዱ አይደለም አሁን እያወራን ያለው ስለምን? ስለተወሱል ነው፣ ዲስከስ እያደረግን ያለ ነው። ስለተወሱል ነው አሁን ላይ። ስለዚህ ስለ ኢማሙ አሊይ ንግግር እያወራን አይደለም፣ እና ያለ ርዕሱ ነው ያነሳኸው አሁን በዚህ ጉዳይም እያወራን አይደለም። ከረሱ ጋር የሚገናኝ ጥያቄ ካለ ተፈቶልህ፣ አይ ችግር የለም ያው ጥያቄ ስለሆነ ወይ አለው ወይ የለውም። ኪታቡን መንገድ ነው ቀላሉ። ይሄ አጭር ጥያቄ ነው አጭር መልስ። ወደ መልሱ እንሄዳለን። ማታ ተቁሉ አን መሳለት ይተወሱል ያው ከእናንተ ቤት ስታወሩ ስለ መሳሙቻቸው አሁን በኢክራም ነው እያወራን ያለ ነው። በአንተ ቤት አሁን ብንመጣ እኔ ችግር የለም እኔ እኛ እንማማርበት። ታች ወርደህ ማዳመት ትችላለህ። አደለም አደለም አንዴ ይ እሺ፣ አንዴ ሀሳብ ልስጥ። ነ ኦኬ፣ ትምህርት ላይ ችግር የለም። ይህ የአልይ ንግግር ብዙ ጊዜ ይወራል እና መረጃ ካለው መረጃውን ንገረው። አጭር ጥያቄ ነው፣ ወይ ያለው ወይ የለውም። አንድ ቃል እኮ ነው እኮ። ተረጋጋ። እሺ፣ ችግር የለም ተናገር። እኔ አላወራም። ቀጥ። አሁን አንተ አንተ ይሄ አላሁ መውጁዱን ቢላ መካን የሚለው ቃል ነው እንትን ያደረገ ወይስ፣ አላህ አለመውታ መኖሩ ነው? ግራ የገባ አብዱዬ፣ የራስህ ትምህርት ላይ አብዱዬ። አንዴ፣ አንዴ፣ ተረጋጋ። ቆይ አብዱዬ ላስረዳህ፣ ጥያቄ ነው። ኦኬ፣ ቀጥ ተረጋጋና ላስረዳህ። የራስህ ትምህርት ላይ ከፈለግ ቪዲዮ ሁን የራስህን ቪዲዮ ከፍትልሃለሁ። የራስህ ቪዲዮ ላይ አንተ የምታስተምረው ትምህርት ላይ ምን ብለህ እያስተማርክ ነው? ከአለማት ተላቆ ብለህ ነው። ይሄ ሌላ ርዕስ ነው። አብዱዬ ሀቢቢ ይሄ ሌላ ርዕስ ነው። ግን የኔ ጥያቄ አልይ ንግግር ላይ ነው። አልይ ንግግር ተናግሮታል ወይ ነው። ከተናገረው መረጃውን ነገሩኝ፣ ሰነዱን ነገሩኝ ነው። አንድ አጭር ጥያቄ ነው። ወይ በቃ እስኪ መረጃውን አንዴ የአልይ ንግግር ካነ አላህ ወላ መካን ያለው አልይ የቱጋ ነው? መረጃውን ነገሩኝና ገብቼ ልየው። ቆይ አብዱዬ አቡ ፋሩቅ ቢመልሱልኝ አይሻልም? አቡ ፋሩቅ ይመልሱልኝ፣ ወይ የዲን ወታደር አለ። ቆይ ሐቢቢ እኔ ወላሂ፣ እኔ ቤት የፈለገ ሰው መቶ የፈለገውን ጥያቄ ይጠይቃል። ወላሂ ነው የምልህ ጥያቄ ጠይቃል። ቤት እኔ ወላሂ፣ በቃ ጠይቅ አንተ፣ መተህ ስለማታቅ የመጡ ሰዎችን ጠይቅ አሁን ይ አሁን፣ አይደለም ጥያቄ መጠየቅ መበጥበጥ ነው እንዴ? እዚህ ኪታብ ላይ አለ ይኸው፣ ገብተህ ማለት እኮ ነው። አጭር ነገር እኮ የጠየኩት እ አንዴ አቡ ፋሩቅ ይመልሱልኝ፣ አቡ ፋሩቅ ይመልሱልኝ፣ አንዴ ባረከ ላሁ ባረከሁ

ቆይ ቆይ፣ የዲኖ ተደ አሁን የሁሉ ሽሽት ለምንድን ነው? መጠየቅ አለበት፣ መለስ አለበት። ኦኬ፣ ይሄ ሁሉ ሽሽት ግን ለምንድን ነው? ይሄ ሁሉ ሽሽት ለምንድን ነው? አጭር ቃል ከሆነ አይደል እንዴ? የዓሊይ ንግግር፣ የዓሊይ ንግግር፣ ቆይ የዓሊይ ንግግር አለ ተብሎ ይወራል። መረጃ አለ ወይንስ የለውም? ነው እኮ ዲስከስ እያደረግን ያለ ነው። የምን ላይ ነው መሳለህ? ተወስቱ ላይ ነው ስለመመጀን ነው አቂዳ ነው። በዛው ዙሪያ ነው አቂዳ ነው። ምንም ችግር የለም። ዐቂዳ ነው። ጠይብ አሁን መልስልኝ። ጠይብ አንተ መልስልኝ። እሺ ባረክ አላህ ፊክ ዐሊ ይህን ህግር ካነ አላህ ወላ መካን ወህ ወላ ዐለ ዐለማ ለይከን ያለው መረጃ አለው ወይ ሰነድ የለውም? ይህን ብቻ መልስልኝ። ወይ አለው በለኝ ወይ የለውም በለኝ። አይ ሼኾቻችሁም ያወሩት አልኮ ለእዛ ነው። ሼኾቻችሁም ያወሩት አልኩ እስታዝም ያወሩት አልኩ ብዙ ሰው ስለሚያወራው አለ ወይንስ የለም ነው? አቡ ፋሩቅም አንስተውታል ከዚህ በፊት። መልሳይ መልሱለት። ለምን አቡ መስዑድ ሰላም አለኩ እንደ መረጃ ካላችሁ ንገሩኝ። አቂዳ ርዕስ ነው፣ አቂዳ ነው፣ እዛው ነው። ምንም አይደለም። ፍቂህና አቂዳ ይለያያል፣ ፍቂህና አቂዳ ርዕስ ይለያያል። እኔ አቂዳን የጠየቅሁት አድምጠኝ። ኦኬ፣ እሺ። አሁን ጨርስ፣ ሀሳብን ጨርስና እኔ ታደምጠኛለህ። ጨርስ

አንተ እንደፈለገው ነው እንጂ ሰዎች እንደፈለጉ አታስኪድም። ቆይ ቆይ ሀቢቢ፣ ፐርሶናሊቲችን ቶ ፐርሶናሊቲች አታድርገኝ። ፐርሶናሊቲች አታድርገኝ። ፐርሶናሊቲች አታድርገኝ። አሁን ወደ ዒልሚ ዒልሚ፣ የሆነ ውይይት ዒልሚ የሆነ ላይላህ ኢላህ ኢላህ ዒልሚ በሆነ መንገድ መልስልኝ። ዒልሚ በሆነ መንገድ መልስልኝ። ሰነዱ አለ ወይንስ የለም? በቃ አሁን አካሄድም ስለማታውቁ አሁን ያስቸገርከን አካሄድ የሚባል ነገር አለ። አንተ ጥያቄን የጠየቅኩት ዒልሚ የሆነ መልስ ስጠኝ። ፐርሶናሊቲች አታድርገኝ። አሁንም ቢሆን ፐርሶናሊቲች እያደረገኝ እስካሁን አላረኩም፣ ፐርሶናሊቲች አላረኩም። እስካሁን አልሰደብኩህም፣ እንዲነህ እንዲነህ አላልኩም። ጥያቄን የጠየቅኩ ዒልሚ የሆነ መልስ ስጠኝ፣ በቃ ዒልሚ የሆነ መልስ ስጠኝ። አሊይ ረዲ ላሁ አንሁ ካን ላሁ ወላ መካን ወሁወ ልአን አላማ ዐለይህ ካን ያለው የአሊይ ንግር በሰነድ አለ ወይንስ የለም? እሺ ሙራድ አሁን፣ ጀዛካ አላህ አቡ ፋሩቅ። እኔ ካንተ ጋር ብቻ በኋላ ደስ ይለኛል፣ ካንተ ጋር ብቻ በኋላ ዒልም የሆነ ነገር ደስ ይለኛል። እኔ ማንኛውም ሰው ተራ ሰው ነኝ። ቆይ እኔ ተራ ሰው ነኝ። ጥያቄ ካለኝ ገብቼ መጠየቅ እችላለሁ፣ መብቴ ነው። እናንተም ገብታችሁ እንደምትጠይቁኝ ሁላ ማለት ነው። ስለዚህ ቀላል ጥያቄ